ተስፋን ሌሊት ብርድ ዝናብ ሰላም ሰራዊት ማውጣት በጣም ትልቅ ውጤት እያመጣ ነው። በጣም ትልቅ ውጤት አብተዋል። ለምሳሌ በተለያየ

የጥርጥ ጥበቃ ያላቸው ተቋም አካባቢ አለ። የመድንም የመንግስት ተቋም አካባቢ የቅጥር ጥበቃዎች አሉ። ጥበቃዎች ምንድነው?

ክል እንደኛ ወደ ብዙ ስራዎች ተሰብተዋል ሆስፒታል አካባቢ የሚንቀሳቀሱ አንዳንድ ነገሮች አንዳንድ ስርቆቶች ተማሚ ስልክ ገብቶ ተማሚ መስሎ ተማሚ የሚተኛበት ገብቶ ስልክ መሰረቆች አሉ። እነ ሚንትሮ የምናስቀራቸው ስፔሻል የሚልክ ሆስፒታል ጥበቃዎቹን ቁጭ ላይ ተነጋሪ እንደሱና ስልጠና ሰጥተው ማንም ሰው ሲገባ ሲወጣ እንዲፈተሽ ከጸጥታው ጋር ተነጋሪ ፍተሻ እንዲደረግ እንደዚህ አይነት ስጋቶች ሲከሰቱ ደግሞ ቶሎ ጥቆማ እንዲሰጥ እና እኛ ደግሞ ፖሊስ እዛ አካባቢ ነው። ብዙ ስራዎች ሰው አገር አቀፍ ነው እንደሚታወቀው ሆስፒታሉ ብዙ ስጋቶች ይፈጠራሉ እዛ አካባቢ ነው። ምንድነው፣ ሰው የተለያየ ቦታዎች ችግር አለ። ቤተሰባት የሚያክሰው ቋንቋ የሚቸገሩ ሰዎች አሉ። እሱ አካባቢ በጣም እኛ ወጀሎች